ሲያሳየ እንግዲህ ዛሬም አብረሽ ልጅን አላሳየም ጭራሽ። ዛሬ ነው ወይ ልጅ ርጌታ ትግስት ውስጥ አይዘንድር። አረ መድኃኒዓለም ሩታ፣ ከዚህ በፊት ቃል ገብተሽ ነበር። ማርያምን ከዚህ በኋላ ልጅም ማየት ትችላለች። መኪና ስር ሽው ቀን ማለት ነው ተካሄዱ ይታ የእውነት ሩታ ደረስሽ ተመለሽ ማለት ከዚህ በፊት በተመልካች ፊት ቃል ገብተሽ ነበር። ከዚህ በኋላ ልጅን ማየት ትችላለ ብለሽ ነበረ። ሲቀጥል ደግሞ ልጅ ማየት መፍታለው ይሄነት ታቅም እንዴ? አንቺ ጋ መፍቱ ምን እንደሆነ ታቃለሽ? ልጁ እስከ አስራ ስምንት እስከሚሞላ ድረስ አንቺ ጋ የመሆን መፍታለሁ ይመስለኛል። እንደዛ ነው ከዛ ውጪ ግን የማየት ማየት መፍታለሁ የማገስ መፍታለሁ በሕግም ከሄድሽ ማለት ነው። እና ብታሳይ ምንም ችግር የለውም ሩታዬ ማለት ነው። በል ምንም የምታደርጊው ነገር የለም። እልቅ ጥሩ አይደለም፣ ቤት ያፈርሳል እንጂ ቤትን አይንገነባም ማለት ነው። አንዳንድ አላቸው ማለት ነው። በኢየሱስ እኔን ቋቅ። በኢየሱስ እንዴት እንደናካችሁ ሊነግራችሁ አልችልም። እኔ እኮ ትክክል እንዳልሆነች ነው ትላንትና የሰራው አይደለ? ቪዲዮ ዛሬም ትክክል አይደለችም ልጅቷ። ትክክል ባልሆነች ሰዓት ትክክል አይደለሽም ብላችሁ ኮሜንት አርጉላት፣ ከምትሳደቡ እኔ ኔ ውዶች ማለት ነው። ከኔ ስድብ በስመ አብ ወልድ አላደግኩበትም። አም ሶሪ ጋይስ፣ አትመጡም ደግሞ ከሴት ልጅ የማይጠበቅ በተለይ ኦማይ ጋድ ሻርሙጣ የምትሉ ማለት ነው። ባለጌ የምትሉ ማለት ነው። እናንተ ሳት ነው አትቀሩም። ኢየሱስ እና ሩታ አታሰድቧት ማለት ነው። እኔ ጥላቻ ያለብኝ ባይዘዌ ያ እንደዛ ነው ነገሩ። ላይክ አርጉ ሲጀምሩ ላይክ አርጉ ማለት ነው እና ምልላችሁ ፈልጌ መሰላችሁ። ሩታ እንግዲህ አብረሽ ሄዶ ነበር። አብረሽ ግን ጥፋት ምን እንደ ተቃለ፣ በተረጋጋች ሰዓት ነው መሄድ የነበረብኝ። ትላንትና በዛ ተጨቃጭቃችኋል። ምንም በዚህ ሰዓት የሚያመላልስ ነገር አለ። በነገራችን ላይ ተረጋግተህ እሷ በተረጋጋች ሰዓት መሄድ ነው። አንዳንዴ ማለት የማይደረግ ነገርም ያደረግ ነው። አንተ የራሱ ማለት ቤተሰብ ጋር እንኳን መግባት አችልም አደለ። በእርግጥ እነሱ ስለፈቀዱልክ ነው የምትገባ አደለ። በተመሳ ቤተሰብ ማለት ክብር አለውና ዝም ብለክ እንደፈለግክ ነው ግቢ እየገባ ያለውና ይሄ ትክክል አይደለም ወንድሜ። በእርግጥ አይዞክ፣ እኔ እውነት አሳዝኖኛል እውነት ለመናገር እንደዚህ ባታረጊ ሩታ ይመረጣል ብዬ ነው ማስበው፣ ማለት ነው እኔ ለሁለታችሁ ነው። ለእኔ አንድ ናችሁ። የታውቃችኋለሁ በሚዲያ ነው የማውቃችሁ ግን በየውን አስታት ይሰጥ ያለሁትና መለላችሁ ፈልጌን ንወዶች ትክክል አይደለም። ሩታ አሁን በዚህ ሰዓት ተናዳ ሊሆን ይችላል ስሜታዊ ሆና ሊሆን ይችላል፣ ግን ልጅም ማየት አትችልም። እዚህ ቤት እንዳትመጣ ላረግ ይችላል። ጥላት እኩሻ አይደለም። እኔ ቆንጆ ስንት ፍቅር አሳልፍሻል ለሱ ብለሽ እኮ ቤተሰብ ያሳድበሻል። ይሄ አታውቅም እንዴ? ያሳለፍሹ ለምን ትረሳለሽ? እኔ ለዛ ነው ሩታ የምናገራት ይገባሻ? እኔ ቆንጆ፣ ማለት ነው፣ ለሱ ብለሽ ነው ቤተሰብሽ የተረገጠ፣ በቲክቶክ ተሰክጽቆ የተሰደበ፣ እህትሽ የተሰደበችው ለሱ ብለሽ ነው አይደለ? ማንም አይመለከተውም ብለሽ ነበር እኮ በሱ ቤተሰብሽ ራሱ ማለት ነው። ማንም አይመለከተውም ብለሽ ነበር ይሄን አልቁትበት ምክንያት ከዚህ በፊት ፍቅር ፍቅር ያጫወታት እሷም እንደታረቁ አስመስላ ብዙ ነገር ሄዶ ሲጠይቅ ነበር። ጠይቆ በሰላም ሲወጣ ነበር። በካ መጀመሪያ ብትከለክይ አይሻል ነበር? እውነት ለመናገርና ትዳር ደግሞ ቀላል አይደለም። እሱም አጥፍቷል በሰዓቱ። አሁን ግን ትዳሩን ለማዳን ትዳሩን ለመመለስ ከአንቺ ጋር ለመኖር ከልጅሽ ጋር ለመኖር ኑ ደፋ ቀና ያለ ብዬ ነው የማስበው። አንቺን ለማስደሰት ነው። ግን አንቺ ያለፈው ነገር እንጂ አላቅም እንዲ አሮግት አሮግክ ማለት አሮግት ስላቸው ያው አሮግታን ማለት ያረጀ ሰው እንደ ልጅ አይደለም። ያደርጉት ነገሩን ነው የሚያከሩት እና አንቺ ደግሞ ያለፍን ያነሳሽ ህይወትሽን ባትበጥብጭ አሪፍ ነው ብዬ ነው ማስበው። ከዚህ በፊት እርግዝና በነበርሽ ሰዓት ተጣልታችሁ ነበረ አይንከባከብሽም ነበር። ትክክል ነሽ፣ ግን ዛሬ ደግሞ ዛሬ ነው እንደ ልጅነት የታየ ምናምን ሰሞኑን ባለፈው ለምን አሳየሽው? ለምን አስጠጋሹ ይሄ እኮ ኔኒያውን ምንድን ነው አስተያየት የሰጠው እንጂ ጥሩ አይደለም። ትክክል አይደለችም ያልኩ ነው እንጂ ወይም ደግሞ እሷ ብቻ ነው ጥፋተኛ ያልኩ አይደለም። ለሁለቱን አስተያየት የሰጠው አደለ ጋይስ። እና ትክክል አይደለም። በህግም ከርሽ ደግሞ መፍታለሁ። ሙሉ መፍትሄ አባትነት፣ ትላንትና አላረክም ትላንትና በእርጉስ በነበረች ሰዓት አላከባከብክም እምል ሕግ የለም። አንቺ እንደምትይና ይሄ ደግሞ በቀል ባይሆን ጥሩ ነው። ነገ ዞራችሁ የምትገናኙ በቤተሰብ ምንድን ነው በልጅ የምትገናኙ ባለቤትሽ ነው ምናምን እና እንደዚ አይነት ክፉ ባትደራረጉ አሪፍ ነው ነው የምለው እኔ በበኩሌ ማለት ነው። እዶቼ እናንተስ ምን ትላላቸው? ሩታ ትክክልናት? ትክክልናት ነው የምትሉት? ማለት ሩታውን ልጁን መከልከል መፍትሄ የላትም። ይሄ አገር ያወቀ ነው የሚያቅግ ነው። ገባችሁ አይደለም? ስለዚህ ወደ ራሳችሁ ተመለሱ። ተመልካች ከናንተ እኮ በቃ ሁሌ መሳቀቅ፣ ተመልካች ሁሌ መናደድ የለባችሁም ብዬ ነው ማስበው። ለተመልካች ክብሩ ይኑራችሁ። እናንተ ጭቅጭቅ ሰው ፍቅር አስተምርም። ሁለት አመት ሙሉ ጭቅጭቅ፣ ንዝንዝ። ረጌታ ሆይ ትግስት ስጥኝና ወደ ራሳችሁ ተመለሱ። ተመልካች እንኳን ምን ላችኋል፣ ትልቅ ሰው እኮ ያያችኋልና ደሞ አብረሽ አይዞሽ፣ ወደፊት ማየት መፍት አለች። ሙሉ መፍት